የ የኔ ፍልግልግ ሁሉም ነገር የሚያምርብሽ የኔ ውድ እጃብ ሲያምርብሽ የኔ ቆንጆ ያምራል። ለማንኛው ማለት ነው እንግዲህ መቼም እንደዛ መንደር ደግሞ ሮተናይታ ነው። እጃብ ለብሳ መጣች እንዳትሎ ደግሞ መቼም እናንተ ቆም አታውሩ። ነገር የለም ፍቅር ዛሬ አምሮባት እንግዲህ ስሙ አላቅ በእርግጥ እና እንግዲህ ይመስለኛል የትናንትና የማታ ቪዲዮ ነው። ለምን አሁን የፈጠር ሰዓት ስላልደረሰ ማለት ነው፣ የትናንትና ቪዲዮ ነው ብዬ ነው ማስበው። በሌላ ቪዲዮ መታለች እንግዲህ። አንዱ ሴድ ወንድ ሴድ ወንድ ይመጣል። ዲም ናባሉ እንግዲህ ምንም ማድረግ አይቻልም። ቆንጅዬ ማለት ነው፣ እንደ ፉፉ ቆንጅዬ። ፉፉን የሚተካ አንድ መጥቷል፣ ቆንጅዬ ልጅ ማለት ነው። ምንም ማድረግ አይቻልም። አንዱ ሴድ አንድ ይመጣል። ጀግናውኗል ሴቶቻችን ጋይስ እንዴ ሩተን በዛ እንግዲህ ሸበላውን ይዛ መጣች። ታዲያ ፍቅር ይሄ ለምን ይቀርባታል? እንዲ እንዲ እና ዲ ወዶች ዛሬ ፍቅር እንግዲህ አምሮባት መታለች። ፈንዱሻ ማለት ነው። ፍልቅ ልቅ ማለት ነው ማለት ነውና ዛሬ እንግዲህ ልጅ መስላ መጣች። ወኔ ታምብሌት የሰው ታምብሌት አይቼ ነበረና ና የእሷን ሰርቻ አርጌ ነው አየሁት፣ እንጂ እንዲህ ማኑ ሄ ያልኩ ነበረና። እውነት ለመናገር ሆኔ እጃባ ማለት ነው። ፍቅርዬ ነው አስጠፋት። ያምርባታል፣ ሆነች እጻን ልጅ ነው የመሰለችው። እና ዛሬ እንግዲህ በአዲስ ቪዲዮ ትመጣለች። ላይክ ሰብስክራይብ ያረጋችሁ አበረታታት። እሷም እንግዲህ ወደ ሁለት መቶ ሺ እናስጠጋ እንግዲህ፣ አብርሽ ቃል ገብተዋል፣ ቃቱን በነገራችን ለአብርሽ ቃሉን አፈርስም። በጣም ጎበዝ ልጅ ነውና እንግዲህ ብዙ ይወራል። ጠንካራ ይህኔ ጠንካራ ማለት ነው። ጥንካሬሽን አሳይን። ይኔ ውድ እንግዲህ አንድነት የምናይበት ቪዲዮ ነው ብዬ አስባለሁ። ውዶች እንግዲህ ፍቅር እየማታ እንጠብቃለን። ይወዳችኋለሁ።